እኔ ነበረ ነበር ጋባ ካባያስማ አንቺ ዳቦው ነሽ እኔ የኮባ ቀጠል ከጭንሽ ንበልባል ከስረሽ ልቃጥ ዝም ብዬ ሳይህ ትመል ስመለከትህ ዝም ብዬ ሳይህ ስመለከትህ ተገዝተህ የመጣህ ትመስለኛለህ ተገዝተህ የመጣህ ትመስለኛለህ። ታዳንቴ ሰው ውፍረትን ቀንሰው አራንተ ሰው ውፍረትን ቀንሰው አራንተ ሰው ቦርጭህን ቀንሰው አራንተ ሰው ቦርጭህን ቀንሰው አባዬ እርጉዝ ነው ይሉሃል ልጆች አይተው አባዬ እርጉዝ ነው ይሉሃል ልጆች አይተው እንኪ ሰላምታ በምንትያ በምላስ ምን አለህ በምላስ ሰፋ አድርገሽ አሰሪው ይህን ከበሮ እራስ አምና ብጠይቅሽ